የታላቁ የአባይ ወንዝ ለኢትዮጵያውያን ለዘመናት ቁጭት ሆኖ የዘለቀ ነበር። ወንዙ ላይ ግድብ ገንብቶ ጥቅም ላይ ለመዋል አንዱ ችግር የኢኮኖሚ አቅም ማነስ መሆኑ ቢታወቅም፣ የታችኛው ተፋሰስ ሀገራት ወንዙ ላይ ግድብ እንዳይገነባ የሚፈጥሩት ዓለም አቀፍ ዲፕሎማሲያዊ ጫና ግን ትልቁ መሰናክል ነበር። የዚህ ትውልድ ኢትዮጵያውያን በወሰዱት ቁርጠኝነት፣ የዓላማ ጽናት አንድነትና ኅብረት የታላቁ ሕዳሴ ግድብ ግንባታን ከ14 ፈታኝ ዓመታት በኋላ እውን ማድረግ ችለዋል። ይህንንም ብዙዎች ኢትዮጵያውያን ትላንት በነበራቸው የዓላማ ጽናትና አንድነት የማይቻል የሚመስለውን የአድዋን ድል ተቀዳጅተዋል ዛሬ ደግሞ በሕዳሴው ግድብ ደገሙት ሲሉ እየገለጹት ይገኛሉ። የባርባዶሷ ጠቅላይ ሚኒስትር ሚያሞር ሞተሊም በግድቡ ምረቃ ላይ ይህን ሐሳብ በአጽንኦት ማንሳታቸው ይታወሳል። አድዋ አድዋ ለኛ ለካረቢያኖች የሚነግረን አንድነት ካለ ሁሉም ነገር እንደሚቻል ነው። ይህ ታላቁን የፓንአፍሪካ ንቅናቄን ፈጥሯል። ይህም ለዋላዊ ሀገራትን እንድንፈጥር አስችሎናል። የነማርከስ ጋር በሄን የነፃነት ቋንቋም እንድንረዳው አስችሎናል። በአንድነት ስንቆም የአፍሪካን ማንሰራራት ማየት እንችላለን። የህዳሴው ግድብ ግንባታ ደግሞ አንድነት ኃይል ለመሆኑ ዋናው ምስክር ነው። የህዳሴው ግድብ ግንባታ መጠናቀቅ ከመልማት ከመበልፀግ በላይ ትርጉም ያለው ለአፍሪካውያንና መሰረታቸው አፍሪካ ለሆኑ ሁሉ የይቻላልን ስነልቦና የገነባ ነውም ብለዋል ጠቅላይ ሚኒስትሯ ሚያ አሞር ሞትሊ። ይህ ፕሮጀክት እንዳይገነባ በዓለም አቀፍ ተቋማት የገንዘብ ድጋፍ ከመከልከል ጀምሮ የነበረው ጫና ከፍተኛ እንደነበር ብዙዎች አያውቁም። ነገር ግን የኢትዮጵያ ህዝቦች በአንድነትና በጽናት ቆሙ። ይህ ፕሮጀክት ከነሱ አቅም በላይ እንደማይሆን ወሰኑ። በዚህም ከትንሽ እስከ ትልቅ የአቅማቸውን አደረጉ። ህልማቸውንም እውን አደረጉ። የዚህ ፕሮጀክት መጠናቀቅ ለሀገሪቱና ለጎረቤት ሀገራት ከሚፈጠረው ብልጽግናም በላይ ነው። አፍሪካውያንና መሠረታቸው አፍሪካ የሆኑ ጥቁር ህዝቦች አንድነታቸውን ካጠናከሩ ሁሉም ነገር የሚቻል መሆኑን ይናገራል። የታላቁ ሕዳሴ ግድብ ግንባታን መጠናቀቅ ተከትሎም የተለያዩ የሚዲያ ባለሙያዎችና የማህበረሰብ አንቂዎች የኢትዮጵያውያን የዓላማ ጽናት የታየበት የጥቁር ህዝቦች ኩራት የሆነውን የአድዋን ድል የደገሙበት በማለት እያሞካሹት ይገኛሉ። ይህን ትልቅ ፕሮጀክት ሲገነቡ ኢትዮጵያውያን አንድ ሳንቲም ድጋፍ አላገኘውም። በራሳቸው አቅም ነው እውን ያደረጉት። ይህ ለእኛ ለአፍሪካውያን ትልቅ ትምህርት ነው። በአፍሪካ ትልቁ ቢሊዮን ዶላሮች የሚጠይቀው የህዳሴ ግድብ ግንባታ በኢትዮጵያውያንና በመንግሥታቸው ጥረት እውን ሆኗል። ይሄ ግድብ ብቻ አይደለም፣ በኢትዮጵያ የተገነባ የአፍሪካውያን ትዕምርት ማሳያ ሐውልትም ጭምር ነው። ይህ ግድብ እውን የሆነው በኢትዮጵያውያን የራስ አቅም ነው። ዜጎች እንደ ሀገር ባደረጉት ጥረት ሀገሪቱ የኃይል ነፃነቷን እውን እያደረገች ነው። አንድ ነጥብ ስምንት ኪሎ ሜትር ገደማ የሚረዝመው ግድቡ ከ5,200 በላይ ሜጋዋት የኤሌክትሪክ ኃይል ያመነጫል። ይህም የሀገሪቱን የኃይል አቅም በጥፍ የሚጨምርና የሚሊዮኖችን ሕይወት የሚለውጥ ነው። የታላቁ ሕዳሴ ግድብ ኢትዮጵያውያን በአንድነት ሲቆሙ የማይችሉት ነገር የማያልፉት ፈተና እንደሌለ አንዱ ማሳያ ነው። ቀደም ሲል እንደ